ሶስት አመት ወዲህ አንደሳስም ታገልች። አሁን ግን ተሸልፈች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ደህና ናችሁ? የነጆም ክኪንግ ቤተሰቦች ሰቦች ዛሬ ይዤላችሁ የመጣሁት ክፍል 67 ጽናት የሚለውን ተከታታይ ድራማ ነው። የኪራ እናትም ዛሬ የልጃቸውን ሰርግ ለመካፈል ከክፍለ ሀገር ወደ እነ ኪራ ወደ ልጃቸው ቤት መጥተዋል። ኪራም እናታቸውን መምጣታቸውን ሲያይ በጣም ተደሰተ። ይሄው ለዘመናት ስጠብቅ የነበረው ህልምሽ የኪራ እናት እን ሁኗል በማለት የልጃቸውን የነገራት ነው ኪራ የኪራ እናትን በመደንገጥ ምንድን ነው ልጄ ይሉታል ኪራም ያው ላገባት የምፈልጋት የወደፊት ህይወቴ አጋር ትሆናለች ብዬ የማስባት ፅናት ናት ብሎ ደስታውን አበሰራት እናትየውም በጣም ደስ አላቸው የኪራ እናትም በጣም ደስ ስላላቸው ፅናት ነይስኪ ናስኪ ልጄ ብለው ጸሎት ወይ ዱዓ እያደረጉላቸው እየመረቋቸው ነበረ። የኬራ እናትም ለጽናት ልጄን አደራ ላንቺ ነው አደራ የምሰጠው እያሉ እየነገሯት ነው። ኬራም እንዴ እማ ስንብታት መሰልሽ እኮ ይላል። የኪራ እናትም ናቀፈኝ ልጄ ምን ላድርግ እድሜ እንደሆን እንደ ክር አይቀጠልም ይሉታል። እንዲህ በሰርግ አስደስተኝ እንጂ ይሉታል። ኪራም ግራ በመጋባት ምንድን ነውማ፣ ግራ እየገባኝ ነው እኔ ይላታል። የኪራ አባትም ተዋት ልጄ፣ ደስታው ነው የሚያስቀባጥራት ይለዋል። ኪራም ጽናት ተነሽ እንጂ ጉልበቷ አንነሳም ይላታል። የእናቱን ጉልበታቸውን ከሳሙ በኋላ እናታቸውን ጸሎታቸውን ዱአቸውን ቀጠሉ ልጆች ውለዱ ክበዱ ህይወታችሁ ያማረ ይሁን በማለት ምርቃታቸውን ቀጥለዋል ከእናትየዋ ምርቃን በመቀጠል ቤታችሁ ሰላም ይሁን ውለዱ ክበዱ እያለ ምርቃቱን ቀጥለዋል ኪራና ጽናትም አሚን በማለት ላይ ናቸው የኪራ አባትና ኪራ ተነስተው ከሳሎን በሄዱበት አጋጣሚ የኪራ እናት ለጽናት ከእንግዲህ በኋላ ልጅን ክሮቤልን አደራ እያሉ ለጽናት እየነገሯት ነው። ጽናት ደግሞ እቴትዬ ለምን እንደሱ ይላሉ? ለምን ተስፋ ይቆርጣሉ? በማለት እጃቸውን ይዛ አዝና እያወሩ ነበርና እኔ እንግዲህ ሀኪም ከዚህ በኋላ ተስፋ የለሽም ብሎኛል ልጄ በማለት እየነገሯት ነው እንደዛ ከሚሆን እኮ እኛ ምትንዛው ድረስ ብንጠይቀውት ነበረ የሚሻለው ሰርጋችንም ቢሆን ይደርሳል ህክምናሽን ማቋረጥ የለበሽም እያለች ለክሩቤል እናት ጽናት እየነገረቻቸው ነው የኪራ እናትም ልጄ ማርም ሲበዛ እኮ ይመራል በመርፌ እና በመድኃኒት ብዛት ሰውነቴ አለቀ ይሏታል። በቃይ የልጄ የልጅን ደስታ ማየት ኮለኔ መድኃኒት ነው ይሏታል። እቴትዬ ለመዳን ሲባል ከዚህ በላይ ብዙ ነገር ይደረግል እንዲህ እያለች ጽናት ለኪራ እናት እየነገረቻቸው ኪራ ያወሩትን በሙሉ በር ስለሆኖ አዳምጦ ነበርና ድንገት በወሬያቸው መሀል በር ከፍቶ ገባ። ያወሩትን በሙሉ ሰምቶ ስለነበረ ኪራ በጣም ደንግጧል። በመግባት እማ፣ ምንድን ነው ያልሽው? ያወራችሁትን በሙሉ ሰምቻለሁ አለው? አለ እማ፣ ምንድነው ምንሽና? ያመመሽ ምን ሆነሻል? እያለ ኪራ በመጮህ ላይ ነው። ሲጀምር አባዬ በዚህ ሰዓት ሰርግ ማለቱ በጣም የሆነ ነገር እንዳለ ጠርጥር ያለው ገምቻለሁ፣ ያለ ኪራ በጣም በምንጮህ በማልቀስ ላይ ነው። እናትየዋም አንገታቸውን ደፍተው በማልቀስ ጽናትም በድንጋጤ የኪራ አባትም በድንጋጤ እያሉ ሁላችሁም አስመሳዮች ናችሁ! ለምን እንዴት እንደዚህ ታደርጋላችሁ? ለምን አልነገራችሁኝም? ለምን ለምን እያለ ኪራ በጣም እየጮኸ እየተቆጣ ነው። እናትየዋም ውይ የፈረኸው ሰዓት ደረሰ ይሉታል። እማ፣ ምንድን ነው ንገርኝ? እያለ ሆኖ በጣም በመጮህ ላይ ነው ኪራ። በዚህ መሀል ነበር አባትየው ድንገት ወደ ሳሎን ቤት በመምጣት ልጄ፣ እናትህ የቅንጭላት ካንሰር አለባት ሶስት ዓመት ሙሉ ካንተ ደብቃ ብዙ ታግላለች። ብዙ ነገርም አድርጋለች እና ጽናትንም ጓደኞችንም ቢሆን እንዳንተ እንዳይናገሩ እኛንን ያዘዝ ናቸው ይለዋል። ጽናትን በድንጋጤ ኪራ በቃ ተረጋጋ ትለዋለች። ጽናት ዝም በይ፣ በዚህ መሀል እንዳትገቢ ይላታል። የኪራ እናትም ተረጋጋ ልጄ፣ ተረጋጋ እያሉት እኔ ምን ጎደለኝ? እንደምትፈልገው አይነት ልጅ አይደለውም? እኔ እያለ በጣም እየተቆጣ ባለበት መሀል ነበረ እናትየዋ ድንገት ራሳቸውን ስተው የወደቁት። የኪራ እናት ራሳቸውን ስተው የወደቁት ወደማይመለሱበት አገር በዛው ነበር የተሰናበቱት። ኪራ እጅጉን በጣም ነው የሚያሳዝነው። ባልጠበቀው መንገድ ሁሉም ነገር በአንድ ቀን ነው እና የተከሰተው። የሰማውን ማመን ያየውን በጣም ከብዶታል። ሁላችሁም አስመሳዮች ናችሁ፣ ማንንም አልፈልግም እያለ ኪራ ያለቅሳል። ቤተሰቡ በሙሉ መራር ሐዘን ውስጥ ገብቷል። የኪራ አባትም የሕይወት አጋራቸውን ነው እያጡት መሩም በጣም አስናለች። ኪራም ክላሱን ዘግቶ በማልቀስ ላይ ነው። ክላሱን ዘግቶ አለው ጣም እያለ በጣም አስቸግሯል። ጽናትም በቃ ኪራ እንሄጃለው እሺ አንተ ተረጋጋለች ኪራም ለምንድን ነው ሰላም የምትነሱኝ? ለምንድን ነው ማታውኝ? ይላቸዋል። ጽናትም የኪራን አባት እባክዎትን እርስዎ ጠንክረው ኪራንም ያጠንክሩት እያለች እየነገረችው ነው። የኪራ አባትም እኔ መሄድ አለብኝ፣ በስራ እራሴን ቢዚ ማድረግ አለብኝ እያሏት ነው ለጽናት የኪራ አባትም ኪራ እኔ ጻጻፉ ይበስበታል። ከኔ እናንተ ትሻሉታላችሁ፣ እናንተ አጽናኑት። ልጅ ያለት ነው ለጽናት ውድ ቤተሰቦቼ፣ የዛሬው ክፍል 67 የጽናት ድራማ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።